የወዝጌሬቴ እሸባይ ካያ ፋያ ወዛናረ ለቪዲዮ እንግዲህ ዛሬ ተመልሰን መተናል። የዛሬው ቪዲዮአችን ትንሽ ለየት ይላል። አንድ ወር ሙሉ አልፎ ሰጥኩም። የባለፈው ቪዲዮ የተመለስኩበት ቪዲዮ ከነ ሀሮን ጋር ክትፎ ምናምን ስንበላ ነበረ፣ ከነ ስዩም ጋ የዛሬው ቪዲዮአችን እንግዲህ ጉዞ ወዴት ነው? ጉዞ ወደ ወንጪ ነው የሚሆነው እንግዲህ ከነ ሀሮን ጋር ሀሮን ነው እንግዲህ ኢንቫይት ያደረገኝ እኔ አላውቅም ነበረ። ጋይስ ሁለታችን ብቻ ነው የምንሄደው ከዚህ ጀማ። ለምን እንደሆነ አላውቅም። አይ ቲንክ ሁለት ሰው ነው መሰለኝ የተጠራው። ወደ ወንጪ ልንሄድ ነው። አይ ቲንክ እዛ እነ ራቼ እነ ዩቲናስ ምናምን እነ ፍራይዴስ ምናምን ይኖራሉ። አይ ቲንክ ሌላ ሰውም ይኖራሉ። አሮን ነው ግን ሄደን ቼክ እናደረጋቸዋለን። ስለዚህ አሁን ገና አሁን ጠዋት አስራ ሁለት ሰዓት ነው የተነሳ ነው ጋይስ። የተኛ ነው ስንት ሰዓት ነው? አስር ሰዓት ምናምን አካባቢ የተኛ ነው ላይቭ ስለነበር ማታ ድረስ ቲክቶክ ላይቭ ነበረ። ከዛ በኋላ የሆነ ዩቲብ ቪዲዮ ተሰርቶ እዛ ድረስ አልተኛንም ነበረ። እስከ አስር ሰዓት ድረስ አልተኛ ነው ነበረ እና ሁለት ሰዓት ነገር ነው የተኛ ነው። እንቅልፍ እስካሁን ድረስ አይኔ ላይ ነው ያለው ጋይስ። እና አሁን እየተዘገጃጀን ነው ያለ ነው ከሃሮን ጋር ለሚሽ ወዩ ያለውን ነገር። እቤት ውስጥ ከመውጣታችን በፊት መጀመሪያ አውትፊት ላሳያችሁ ጋይስ። ጋይስ አውትፊት ይቻላል። አሁን የሀሮምን አውትፊት አይቲንክ የጨረሰ ይመስለኛል። እስኪ እናያለን። ለሁለት ቀን ነው የምንሄደው ጋይስ ዛሬ ዓረብ እና ነገ ቅዳሜ። ከዛ በኋላ እሑድ ጠዋት እዚህ እንመለሳለን ማለት ነው። አልጨረስክም? ይህ ማን ሰውዬ? እኔ ምን አውቃለሁ። ብቻ ጋይስ፣ አንተ ነህ እኮ የበጠበት ኮኮ። ነጩን ጃኬት አውጣለሁ እያልክ ጥቁሩን ጃኬት ያው ጋይስ የተዘጋውን ድጋሚ አረ፣ ውሃ ጥርስ የለም። ዋ እታች እታች ግቢ ውስጥ በቃ ስታክልሽ ጠብቂኝ። ስመጣት ስታክሎ ካልጠበቀኝ ተዘግቶ ምናምን ኋላ ሱፉን ቀስ ብለህ ብያስባሉስ አለ እንጂ እኔ የአንተ ፓወር ባንኩን ክትፍ እዛ ይሄን ባትሪ ብለን መኪናችን መታለች ጠዋት።

እናንተ በርገር እየበላችሁ እኛ ኤርፖርት ስላልኩ አልደበረኝ። ፓፒቷ አማን አማን

ሪ ጊዜ እንደምናሳለ ተስፋ እናደርጋለን። እኔ ከአዲስ አበባ ያላለው ከኦሮሚያ ቱሪዝም ኮሚሽን ነው የመጣሁት ከኦሮሚያ ቪዚት ኦሮሚያ የክልሉን ለማስተዋወቅ እንደዚሁም ለማልማት የሚሰራ ቢሮ ነው። ለእናንተ ደግሞ ወንጪ ትሪፕ አዘጋጀን፣ መስቀልን ወንጪ ልናከብር። አሁን ከዚህ ስንሄድ ወንጪ መቶ ሀምሳ ኪሎ ሜትር ነው ከአዲስ አበባ ከአምቦ ደግሞ 17 ኪሎ ሜትር ነች። አሁን ከዚህ ግንጭ ቁርስ እንበላለን። ከዛ አምቦ እንሄድና አምቦ ቡና እንጠጣለን። ከዛ በኋላ ወደ ወንጪ ሄደን ቶፕ ቪዎች አሉ። እሱን እንዳየን ወደ ታች እንወርዳለን። ወደ ውሃው ጋር ከዛ ሚሳ ሌኩ ጋር እንበላለን። ከዛ ማታ ካምፓይር ይኖረናል። ነገ ደግሞ ስንመለስ የወንጪን አክቲቪቲ ከጨረስን በኋላ አምቦ እናድራለን።

ደንዲም እንዳለ ማወቅ አለባቸው ማለት ነው። ሶ ወንጪ አካባቢ ያሉ ሰዎች መቶ ብርሰት ማለት ይችላል የኦርቶዶክስ እምነት ተከታዮች ናቸው። ምክንያቱም ደሴቷ አካባቢ ቂጦስ ገዳም አለች ከ450 ዓመት እሷን ከበው ያሉ ሰዎች ቦታውን ሪዘርቭ አድርገው ይቆዩት እና ሀይቁ በጣም ንሱ ነው። ኢቨን ወንጪ የአፍሪካ ስዊዘርላንድ ነው የሚባለው ምክንያቱም ላንድስኬፕ ምናምን ነገር እነዚህ ዘርበት የሚመስል ሌላ ስለ ላይፍ ስታይል ስለ ላይፍ እንዳልኳችሁ በአጎና በዊሶ መካከል ስሚገኝ በዊሶ በኩል ከጉራጌ ቆጮ ማር ኤክስፖርት የሚደረግ ማር አላቸው ማለት ወደ ጣሊያን ማወቅ ይገባቸዋል። እንዳልኳችሁ የኦርቶዶክስ ለተከታታይ ነው። የሚኖሩ ሌላ ማወቅ ነው። ሃይክ እናደርጋለን ዛሬ መካከለኛ የሚባል ሃይክ ነው። ጫማ ምናምን አለባበሳችሁን ታሳክራላችሁ። ጂንስ ምናምን ነገር አይፈቀድም። ብዙ ሩት አለው ወንጂ ኦልሞስት አንድ ጊዜ መታችሁ አካላችሁ ጭራሽ ማለት በጣም ብዙ ሩቶች አሉ። የሚታይ የሚታይ ማለት ነው። ዛሬ አንደኛውን ሩት ነው የምናየው። ግላምቢንጎች አሉ። ቴንት ነው የሚሰራበት በእሱ ጋር እንገባና ይሄ መድባዝ አይታችኋል። ፎቶ ነው እያችሁ እሱ ብርድ ምናምን ነገር እንትን ሲላቸው ያን መድባዝ ይቀባሉ ማለት ነው ከተቀቡ በኋላ ያ ሲደርቅ እንትን ሆስት ሪንግ አለ እዛ ሄደው በመታጠብ ከብርድ በሽታ ለመላቀ ይጠቀሙታል ማለት ነው። አሪፍ ጊዜ እንደሚሆን ተስፋ አድርጋለሁ። ይመቻችሁ።

ሶ ጋይስ እንግዲህ አሁን ቁርሳችንን በልተን ቁርሳችን ነው። ቁርሳችን ቅድም በላን። ከዛ አሁን ሳስ የሚ ቁርስ እየመሰለኝ እስካሁን ድረስ በዚህ ሰዓት እና ብቻ በልተን አሁን አልበላሁም። ሲ ሲጀመረ አንድ ሶስት ምናምን ጉርሻ ጎርሺ ነው የመጣሁት ወደዚህ እና ጋይስ ባይዘዌይ እኛ ያሰብነው እኔና ሀሮ ሌላ ቦታ የምድ ነበር የመሰለኝ ሪዞርቱ ለካ ሀይክ ምናምን ልናደርግ ነው ጅንስ ምናምን የያዝነው ለሃይክ የሚሆን ልብስ የለም። አሮነው ጎነ ዱ ስቲ እና ያለን ብቻ የሚፈጠረውን ወይ አሮን ትላንትና በእዛ ሪዞርትን የምንሄደው እንዳትጨናነቅ በሬ ሊታረድ ነው ክትፎነ በኔነ ምናም ብሎ እሱም ተጉላላ። መጉላላት እንኳን ስ በልብስ ምናምን ኦፍኮርስ እንጉላላለን። የሃይኩ ጭቃ ምናምን ይኖራል ኦፍኮርስ መጉላላታችን አይቀርም በሱ እስቲ ግን እንሻላ ጥሩ ሞመንት እናሳልፋለን ብዬ ተስፋ አረጋለሁ። እና ጋይስ የቪዲዮ ከተመቻቹ ዶን ፎርጌት ላይክ ሼር ኤን ሰብስክራይብ እያደረግን፣ 23000 ልንጋባ ትንሽ ሰብስክራይበር ነው የቀረ። 22000 ላ ሌስ ጌት 23 ሰብስክራይበር አሁኑ፣ ይመቻቹ ጋይስ። እንግዲህ አሁን መሀል መንገድ ላይ ወርደናል ፎቶ ለመነሳት። ሞዴል ራቼ እዚህ ጋር አለ ሞዴል ነው ወደ በሰልፊ አይደለም ዛው አለ መኪናው የሚያልፍበት እ እንደ ኧረ በደው እንደምታዩት አሁን እዚህ ጋር አምቦ ዩኒቨርሲቲ የሀጫሉ ካምፓስ ደርሰናል። ከነራቼ ጋራቼ እንደምታውቁት ኦሮሚያ ክልል ድምቀት ይባላል። እንግዲህ ግን ኤን ቪዲዮ ከተመቻቹ

አቶ ቤንጂ ገብተናል። እዚህ ጋር እንደምታዩት ሶፋ ላይ አሉ። የሳ የሳይ ቤታችን ይሄን ይመስላል። ሙልት ያለ ነው ትላለህ። እዚህ ትገባለህ። የፔንስ ሮ ስባባቲ የሚያውቀው ያውቀዋል። የሚያውቀው ያውቀዋል። እሺ እንቀጥላለን። እዚህ ጋር ሌላ ሩማለ፣ ከዛ እዚህ ጋር ሌላ ሩማለ። ማለት ሶስት ክፍል አለኝ። ፊልም በጣም ሰኝ እንቻ የሳይ እንግዲህ ቤት ገብተን አርፈን ትንሽዬ አሁን እራት ለመብላት እየወጣን ነው እየወጣን አ ወጥተን አንድ አስር ደቂቃ ምናምን መንገድ ነው። በጣም ጨለማ ነው። ለዛ ነው ያልቀረስኩት፣ እና አሁን መጥተን ሬስቶራንት እራታችን ልንበላ ነው። ከደመራው በፊት ያለውን ድባብ አሳያቸዋለሁ። እራት የሚበላበትን ቦታ አሳያቸዋለሁ። ውጭ ሁሉም ነገር። ጋይስ ይህን ቪዲዮ ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እንደተለመደው፣ ይቻላል

ከዛ የወሰዱት እያልክ ነው? ምን ማለት ነው? አያት አያት ኦኬ። አኮ አወረብኛ አኮ ነገር አንተ ቅድም አምቦ ፋይቭ ጂ አልሰራም።

እኔ አለኝ እኔ እሸዋለሁ። በለው በለው፣ ጋይስ ፋይናል ይፈዋችን መቷል።